ብልጽግና እንደ ናዚ፣ አብይ አህመድ እንደ ሂትለር፣ ኮሬ ነጌኛ እንደ ጀስታፖ፣ ሽመልስ እንደ ሙለር፣ አምባገነን አገዛዝና አምባገነን መሪ በታወሰ ቁጥር በአእምሯችን የሚከሰት አንድ ሰውና አንድ ምስል አለ። ሰውየው አዶልፍ ሂትለር ሲሆን ምስሉ በዓለም ማህበረሰብ ዘንድ በልቂት ተምሳሌትነት የሚታወሰው የናዚ አርማ ነው። እንደ አውሮፓውያን አቆጣጠር ኤፕሪል 3 1945 በገዛ እጁ የሞትን መራር ጽዋ የጨለጠው ሂትለር እና አገዛዛቸው ከጠፉ ሰማንያኛ ዓመታቸውን ሊደፍኖ የቀራቸው ጥቂት ቀናት ብቻ ነው። ከጀርባቸው ትተውት ያለፉት ጥዩፍ ታሪክ ግን ዛሬም ትኩስ ነው። ላይደበዝዝና ላይቀየር ታሪክ አንዴ መዝግቦታል። የጊዜ ጎማ የሚሽከረክረው ወደፊት ብቻ ነው። ከጀርባቸው የሚቀረው ታሪክ ሲሆን፣ ታሪክ ደግሞ ፍርድ እንጂ ምህረት አይሰጥም። ከላይ ያደመጣችሁት ርዕስ ይህንን ሀቅ ቀምሮ የያዝም ታሪክ በተግባር መዝኖ ያገጣጠማቸውን የዘመናችንን ጉዶች ክስተት ግጥምጥሞሽ እንጂ የግጥም ስንኞች አይደሉም። ክቡራትና ክቡራን የኮሽ ሚዲያ ኔትወርክ ቤተሰቦች እንደምትሰነበታችሁ፣ ይህ የልዩ ዝግጅት ፕሮግራማችን ነው። በዛሬው መሰናዷችን ብልጽግናና ናዚ የሚመሳሰሉበትን የወንጀል ገቢሮች፣ የሚወራረሱትን የአወቃቀር እና የአገዛዝ ስልቶች በስፋት እንዳስሳለን። የብልጽግና ሹመኞችና የናዚ ወንጀለኞችን የሚያዛምዱ ታሪካዊ ክስተቶችን እንተነትናለን። የናዚ ጀስታፖና የኮሬ ነጌኛን አወቃቀርና ገቢር በንጽስር እናስቃኛችኋለን። የናዚ ወንጀለኞች ፍጻሜ ምንነትና የብልጽግና ሹማምን ተጣፋንታ እንዴትነት የዝግጅታችን መዳረሻ ነው። እስከ ፍጻሜው ከኛ ጋር ትቆዩ ዘንድ የአክብሮት ግብዣችን ነው። አርቲስት ሀጫሉ ሁንዴ ሳትቶልን ካለፈው ታሪካዊ ንግግሮቹ አንዱን በምንድሪያነት ተጠቅመን ወደፊት እንቀጥል። ሴና በእርምኛቱ ታሪክን ምስጥ አይበላውም። ሀጫሉ እውነት ብሏል። ታሪክ ሁሌም ሕያው ነው፣ ሁሌም ፈራጅ ነው። ነገር ግን ታሪክ ፍርድ እንጂ ምህረት አይሰጥም። የሰው ልጅ ከታሪክ ፍርድ መዳር የሚችለው የተሰጠውን የጊዜ ኮንትራት ለመልካም ተግባር ሲያውለው ብቻ ነው። የጊዜ ጎማ ወደኋላ ቢሽከረከር ኖሮ ሂትለርና ግብራበሮቹ የታሪክ ምህረት በተቸሩ ነበር። ሂትለርና ናዚ ካለፉ 73 ዓመታት በኋላ ስልጣን ጨብጠው በሰባት ዓመታት ውስጥ ብቻ በሚፈጽሙት ወንጀል ከሂትለርና ከናዚ ጋር ትከሻ ለትከሻ የተለካኩት የእኛ ሀገር ጉዶች ግን የዚህ አባባል ትርጉም ሊገባቸው አይችልም። ከሳምንታት በፊት ሰባተኛ ዓመት በዓለ ሲመታቸውን ምክንያት በማድረግ የፌስቡክ ገጾችን ካጨናነቁበት የቅጥፈት ክምር የተረዳነው እውነት እርሱ ነው እና ነው ናዚና ብልጽግና እጅግ የተራራቁ ሁለት መንግስታት፣ ሂትለርና አብይም ታሪክ በአንድ ክፍለ ዘመን ተቃራኒ ጫፍ ላይ ያስቀመጣቸው ሁለት የተለያዩ መሪዎች ቢሆኑም ከሚለያዩበት ይልቅ የሚጋሩት አያሌ ባህሪያት እና ገቢሮች እንዳሏቸው ታሪክ ምስክርነቱን እየሰጠ ሁለቱን መሪዎች የሚያመሳስላቸው ለስልጣን ያላቸው ፍቅር ድንበር የለሽ መሆኑ፣ ሁለቱም ጠመንጃ አምላኪዎችና እልቂት ናፋቂዎች መሆናቸው ብቻም አይደለም። የሁለቱም ወታደራዊ መዋቅርና ስልት ሁለቱም በዙሪያቸው ያሰለፏቸው ሹመኞችና የወታደሮቻቸው ጭካኔ አገዳደሮች እና አሰቃቂነት ብቻም አይደለም የሚያመሳስላቸው ሁለቱም በአስተሳሰብና በገቢር ከአንድ ምንጭ የተቀዱ እስኪመስሉ ድረስ የሚዛመዱ መሆናቸው ጭምር ነው። የትግራይ ኃይሎች ክንድ ሲበረታባቸው ጠቅላይ ሚኒስትር አብይ አህመድ የህልውና ዘመቻ፣ ሀገር የማዳን ዘመቻ የሚል አዋጅ አስነግረው የትግራይ ከተሞችን በጄት በማይወድሙበት ሰሞን በመቀሌ ዩኒቨርሲቲ የስነ አእምሮ ህክምና ጠበብት የነበሩት ፕሮፌሰር ቶኒ ማጋን አብይ አህመድ አክሽን እንዲፊት አዶልፍ ሂትለር ኒሮ ዲክሪ ኤንድ ኢትዮጵያን ዋር ክራይምስ በሚል ርዕስ ኦክቶበር 18 ዓ ምህረት አንድ ጽሁፍ አስነበቡ ነበር። እንደ አውሮፓን አቆጣጠር ማርች 1945 የህብረቱ ጦር ወደ ምዕራብ ጀርመን ሲዘልቅ ሂትለር ያወጁትን የኒሮ አዋጅና የትግራይ ኃይሎች ደብረ ብርሃን ሲደርሱ ጠቅላይ ሚኒስትር አብይ አህመድ ያወጁትን ሀገር የማዳን ዘመቻ አስመልክተው ካስነበቡት ጽሑፍ ጥቂት ቀንጭበን ስለ ሁለቱ መሪዎች ታሪካዊ መመሳሰል ተመራማሪው የሰጡትን ምስክርነት እናስቃኛችኋለን ተከተሉን። ምሁሩ ንጽጽሩን እንዲህ በማለት ያትታል። እንደ አውሮፓውያን አቆጣጠር መጋቢት 1945 የህብረቱ ጦር ወደ ምዕራብ ጀርመን ሲዘልቅ ሸንፈት ቅርብ መኖር የተረዳው አዶልፍ ሂትለር የኔሮ ድንጋጌ የሚባል አዋጅ አወጀም። ከጥቂት ጀራሎቹ ጋር ተማክሮ የጀርመን መሠረተ ልማት ውድመትና የአይሁዶችን ፍጅት እንዲፋጠን ጥሪ አቀረበም። ሂትለር እንዳደረገው ሁሉ የኢትዮጵያው ጠቅላይ ሚኒስትር አብይ አህመድም የራሱን ኒሮ አውጯል። ከዚህ ቀደም ወደ ትግራይ የሚገቡ መንገዶችን ዘግቶ በመቶ ሺዎች የሚቆጠሩ ንጹሐን ዜጎችን ለእልቅ ይዳርጓል። እስከዛሬ ዛሬ የደረሰው እልቂትና ውድመት የሚፈጽሙትን የጦር ወንጀል አጠናክረው እንዲቀጥሉ ያበረታታቸው ይመስላል። ከቦ በማስራብና የጦር ወንጀል በመፈጸም ረገድ የሁለቱ መመሳሰል ከቀን ወደ ቀን እየደመቀ ነው የሚለው የፕሮፌሰር ቶኒ ጽሑፍ አብይ አህመድ ሜን ካንፍን አንብቦ ከሆነ ይህ መቼም ድንቅ ነው በማለት ንጽጽሩን በአግራሞት ይቋጫል። ሜን ካምፍ ሂትለር የፖለቲካ አመለከቱንና የወደፊት እቅዱን ራሱ ከትቦ ለናዚ ማኒፌስቶነት ያዋለው ጽሑፍ ነው ሂትለር እና ናዚ በ11 ዓመት ውስጥ 14 ሚሊዮን ህዝብ ፈስተዋል አብይና ብልጽግና በሁለት ዓመት 1 ሚሊዮን ዜጎችን ጭዳ እንዳደረጉ የትግራይ በረሃዎች ምስክር ናቸው በኦሮሚያና በአማራ የተቀጠፉ ነፍስ ሲሰላ በሰባት ዓመት የፈጁትን ለታሪክ ትተን እንቀጥል ሂትለር የመግደል ሱሱን የሚያረካበት ጌስታፖ የሚባል ነፍሰገዳይ ቡድን ነበረው አብይ አህመድም ኮሬ ነጌኛ የሚባል ገዳይ ቡድን አቋቁሞ በኦሮሚያ እና በመላው ሀገሪቱ ለቁጥር የሚታክቱ ነፍሶችን ሲቀጥፍ ሰባት ክረምቶችን ተሸጋግሯል። የናዚ ጌስታፖ አዛዥ የነበረው ሄሪንች ሙለር የሂትለር ቀኝ እጅ ነበርም። የኦሮሞ ወጣቶችንና የመላው ኢትዮጵያ ነፍሶችን በማስቀጠፍ የብልጽግናን የደምዛር የሚቀልቡት አቶ ሽመልስ አብዲሳም የኮሬ ነጌኛ አለቃና የአብይ ቀኝ እጅ ናቸው። ሂትለር በተወሳ ቁጥር የናዚ ግብረ አበሮቹ አብሮ ይወሳል። ሂትለር ሲወሳ ሂምለር ይከተላል። ስድስት ሚሊዮን ጉፏን ያለቁበትን የኦሽዊትዝ ማጎሪያ ካምፕ ሲወሳ ጆሴፍ ማንግሌ ሳይነሳ አይታለፍም። ሶስት ሚሊዮን አይሁዳን የተፈጁበትን የመርዝ ጋዝ ቻምበር ሲታወስ የአዶልፍ ኤክማን ጭካኔ ይከሰታል። የሪጋ ማጎሪያ ካምፕ ሲጠቀስ የሪጋው ነፍሰ በላ ወይም የላቲቪያው አራጅ የሚል ስያሜ ያተረፈው ሃርበርት ችኩሮስ ይከተላል። የሊዮን ማጎሪያ ካምፕ ጭራቅ የነበረው ፓውል ፑቪየር፣ የሶቢቦሩ አውሬ በሚል ቅጽል ስም የሚታወቀው ጉስታቭ ዋግነር ታሪክ ከሂትለር ጋር በጥቁር መዝገብ የመዘገባቸው የናዚ ጭራቆች ናቸው። ይህ ታሪክ ፍርድ የሰጠው የናዚ አገዛዝ ገቢርና ገጽታ ነው። የብልጽግና አገዛዝ ገቢርና ገጽታ ግን ዛሬም በታሪክ እየተመዘገበ ያለና ወደፊት ታሪክ የሚሰጠውን ፍርድ የሚጠብቅ የሁለቱ መሪዎችና የሁለቱ አገዛዞች መመሳሰል ሁለቱም የሞት መልእክተኞች መሆናቸው ብቻ አይደለም። በሁለቱ አገዛዞች ዘመን በሁለቱ መሪዎች ትዕዛዝ የተፈጸመው የጅምላ ግድያዎች ብቻም አይደለም። በጥይት ደብድበው፣ በካራ አርደው፣ በእሳት አቃጥለው፣ ከነ ሕይወት ቀብረው ከሞቱ አሟሟቱ የሚያስብል ጭካኔ የፈጸማቸው ብቻም አይደለም። በይበልጥ የሚያመሳስላቸው ከአገዳደል ዓይነቶች ብዛትና አሰቃቂነትን ባሻገር በአስክሬን ላይ የሚፈጸመው ኢሰብአዊ ወንጀልም ጭምር ነው። የናዚ መንግስት ከ20 ሚሊዮን የሚበልጡ ሰዎችን በማጎሪያ ካምፕ ሰብስበው ከገንዘብ እስከ ውድ ጌጣጌጦች ሁሉንም ምረት ዘርፎ ወስዷል። እንደየዕድሜያቸው ለይቶ ህፃናትና ደካሞችን በመርዝጋዝ ፈጅቷል። ቆነጃጅቶች የናዚ ወታደሮችና የጀስታፖዎች ስሜት ማብረጃ እንዲሆኑ አድርጓል። አቅም ያላቸውን በጉልበት ስራ ላይ አሰማርተው ከፍተኛ ጉልበት ብዝበዛ ፈጽሟል። አስክሬን አስገፍፎ ሞራቸውን ለሳሙና ማምረቻ አጥንታቸውን ለማዳበሪያ ፋብሪካ ግብአትነት አውሏል። ስያሜው ከገቢሩ ጋር የሚጣረሰው የብልጽግና አገዛዝም የናዚ ፈለግ እንደተከተለ የሚያሳዩ አያሌ ገቢሮችን ፈጽሟል። ከጦላይ እስከ ሁርሶ ከብር ሸለቆ እስከ አዋሽ አባም ከሸዋሮቢት እስከ አምቦ ያሉ ወታደራዊ ካምፖችን በማጎሪያነት መጠቀም የጀመረው ጠቅላይ ሚኒስትር አብይ አህመድ ገና አንደኛ ዓመት በዓለ ሲመቱን ሳያከብር ነበር። ከአገሪቱ ትላልቅ ከተሞች ቅርብ ርቀት ላይ የተገነቡት አዳዲስ እስር ቤቶችም ሴቶች የሚደፍሩበት የማፊያ መንደሮች፣ ወጣቶች ለውትድርና የሚመለመሉበት የሰራዊት ማምረቻ ማዕከሎች ናቸው። ሶሎሊያ፣ አዋሽ፣ መልካሳ፣ ጅግጅጋ፣ ድሬዳዋ፣ አዳማ፣ ሞጆ አካባቢና አሳይታ አካባቢ ያሉት የአገዛዙ አዳዲስ ወህኒ ቤቶች በዚህ ተግባር ላይ የተሰማሩ የስቃይ ጉሮኖች ናቸው። የሚመለመሉ ወጣቶች የሶስት ወር ስልጠና ከተሰጣቸው በኋላ ጦር ግንባር ይወሰዳሉ። እንዳይሸሹ ከኋላ መትረጅ ስጠምዶባቸው የአዋጊዎች ጋሻና የሸማቂዎች ጥይት ማስጨረሻ እንዲሆኑ ይደረጋሉ። የአብይ ጌስታፖ ወይም ኮሬ ነጌኛም እንደ ናዚ ወታደሮች አስክሬኖችን ለፋብሪካ ግብአትነት ስለመዋሉ ማስረጃ ባይኖርም የሰው ልጅ ክቡር አስክሬን በአህያ አስጭኖ መንደር ለመንደር እየጎተቱ የህዝብ ማስፈራሪያ ማድረጋቸው ሰሞኑን በማህበራዊ ሚዲያ የተሰራጩ ምስሎች ትኩስ ማስረጃዎች ናቸው። ከዚህ ቀደም አረጋውያንን፣ ካህናትንና ህጻናትን ገደል አፋፍ ላይ ቋቁመው ረሽነዋል። ሰው ከነ ህይወት አቃጥለዋል። ህዝብ ከቦ እየተመለከተ ወጣቶችን አደባባይ ወስዶ ረሽነዋል። የናዚ ወታደሮች አይሁዶችን ወደ ማጎሪያ ካምፕ ሲያግዙ ጉቦ የሚሰጧቸውን ያስመልጧቸው እንደነበረ ታሪክ መዝግቧል። በዚህ ረገድ የብልጽግና ወታደሮች የሚፈጽሙት ግፍ ናዚን የሚያስከነዳ ነው ማለት ይቻላል። ልጅ አስረው ከቤተሰብ ጉቦ ይቀበላሉ። ባለሀብት አስረው በጠላትነት ይፈርጁና ካዝናውን ያሟጥጣሉ፣ ንብረቱን ይዘርፋሉ። ወጣቶችን ለውትድርና አፍሰው ከቤተሰብ ቤዛ ይቀበላሉ። ሰዎችን አግተው ገንዘብ ይጠይቁባቸዋል። እስረኞችን በግርፋት በኮረንቲ በረሃብና በበሽታ ይቀጣሉ። ያሻቸውን ለሊት አውጥተው ይረሽናሉ። ፖለቲከኞችን አስረው ቤተሰቦቻቸውን ያስፈራራሉ። መተያ ይጠይቃሉ። ከስራ ያፈናቅላሉ። ከቀበሌ ቤቶች የሚያስወጣሉ። አሳሳ ሲወጡ የአካባቢ ነዋሪዎችን በሸማቂዎች ደጋፊነት ይከሳሉ፣ ያሸብራሉ። ከብቶቻቸውን ዘርፈው አድሮ ይበላሉ። ለምን ብሎ የጠየቃቸውን እዛው በጥይት ይደፉታል። ብልጽግናና ናዚ የአንድ ሳንቲም ሁለት ገጽታ ስለመሆናቸው ሌላ ማስረጃ እናስቀጥል። የሀርበርት ችኩሮ ስም ሲነሳ አብሮ የሚነሳ አንድ ጌስታፖ አባል አለ። ሰውዬው የአርበርት ችኩሮስ ተማሪ እንደነበረ ታሪክ ማስግቧል። ስሙ ጉስታቭ ዋግነር ይባላል። ዋግነር በፖላንድ የሚኖሩ አይሁዶች የታጎሩበትን የሶቢቦር ማጎሪያ ካምፕ ኮማንደር የነበርም፣ በአገዳደል ስልቱና ጭካኔው ተወዳዳሪ አልተገኘለት። እናትና ልጅን በአንድ ጥይት በመግደል እና ሕፃናት እናቶቻቸው ፊት በመግደል ጭካኔው ስሙ የገነነ የሞት መልእክተኛ ነበር። መንደር ቀስቅሰው ጎረቤት ጠርተው ቤተሰብ አሰልፈው በወላጆች ፊት ልጆቻቸውን የሚረሽኑ ሰላማዊ ሰዎችን በወጡበት የሚፈጁ ልጅ ረሽነው አስክሬን ቤተሰብ ፊት የሚያቃጥሉ የብልጽግና ዋግነሮች የ21ኛው ክፍለ ዘመን ክስተቶች ከመሆናቸው ባሻገር ከናዚ ጉስታቭ ዋግነር የሚለዩበት ስብዕና እንዳሌላቸው ከተግባራቸው ወዲያ ሌላ ማስረጃ ሊኖር አይችልም። የናዚ ጀስታፖ አለቃ ሆኖ በሚፈጽማቸው አሰቃቂ ጅምላ ግድያዎች የሂትለርን የደምቆሌ ሲያመልክ እንደነበር የተነገረለት ሂለሪንች ሙለር እና ዛሬ በኦሮሚያና በመላው አገሪቱ እልፍ አላፍ ወጣቶችን እያስቀጠፉ እንደ በቴ ኡርጌሳ ያሉ የሰላማዊ ትግል ተምሳሌቶችን በወጡበት የሚያስቀሩ እንደ አብዱልጀባር ሁሴን ያሉ የእውነትና የፍትህ ጠበቃዎችን እንደወጡ የሚያስቀሩ እንደ መምህር ቀጀለታሳ ያሉ የቀለም ቀንዲሎችን እየረሸኑ በደረቅ ሌሊት እናቶችን ከቤት እየጎተቱ የጥይት ቀለብ ወጣቶችን ከእስር ቤት እያስወጡ የጅብ እራት በማድረግ በኦሮሞ ህዝብና በመላው ሀገሪቱ ወጣቶች ነፍስ የአገዛዙን የደምዛር የሚቀለቡት የኮሬ ነጌኛ አለቃ ተግባራቸው ያመሳስላቸዋል። የጌቶቹን ትዕዛዝ በመተግበር በሰባት ዓመታት ውስጥ ከደርዘን በላይ የግድያ ትርኢቶችን ለዓለም አቀፉ ማኅበረሰብ ያስተዋወቀው ፊልድ ማርሻል ብርሃኑ ጁላም የአዶልፍ ኤክማንን ሚና በመወጣት ኢትዮጵያዊው ኤክማን ስለመሆኑ ተግባሩ ምስክር ነው። እውነትም ታሪክን ምስጥ አይበላውም። የሩዋንዳ ውልቂት ሲነሳ ሁሌም የፋሊሲውን ካቡጋ ስም አብሮ ይነሳል። ባለ ሀብቱ ካቡጋ ሀብቱ እውቀቱንና ተሰሚነቱን ለአንድ ሚሊዮን ነፍሶች እልቂት ያዋለም፣ ሁለት ሴት ልጆችን ለፕሬዝዳንት ሀብሪያማና ልጆች ድሮ ከቤተ መንግስት ጋር በመሰረተው የጋብቻ ዝምድና ያገኘውን ተሰሚነት ለትውሴዎች ፍጅት፣ ሀብቱን ለትውሴዎች መታረጃ ካራዎች መግዣ ያዋለም፣ በግል ሬዲዮ ጣቢያ በረሮችን የመፍጀት ዘመቻ ቀስቅሶ ሩዋንዳን የእልቂት ምድር ያደረገና ታሪክ በጥቁር መዝገብ የከተበው የሴጣን ቁራጭ ነበረም። የብዙ ጉዶችና የብዙ ጉደኞች ዋሻ የሆነ ብልጽግናም ገቢራቸው ከፋሊሲውን ካቡጋ ጋር የሚያመሳስላቸው ብዙ የህልቅ ይጠበብቶች አሉት። ቤተ መንግስት መሽገው የመንግስት ሚዲያዎችን ተጠቅመው አንድ ህዝብ ከምድርም ከታሪክም እንዲፋቅ የዘር ማጽዳት ወንጀል የሚያውጁ የዘመናችን ፋሊሲውን ካቡጋዎች አሉት። በትግራይ ጦርነቱ ወቅት ተጋሮዎች እንዲጠፉና ታሪካቸው ከኢትዮጵያ ታሪክ እንዲፋቅ በኦፊሲያል ያላወጁት ሹመኛ የጠቅላይ ሚኒስትር ማህበራዊ ጉዳዮች አማካሪ መሆናቸው የብልጽግናን ገጽታ ቁልጭ አድርጎ ያሳይም በታሪክ የተመዘገበና የታሪክን ፍርድ የሚጠብቅ የአገዛዙ ጥቁር ወንጀል ነው። ታሪክ ፍርድ እንጂ ምህረት አይሰጥም። ታሪክ አይሳሳትም። ሁሉንም በሐቅና በትክክል ይመዘግባል። ታሪክ አይነቅዝምም። ለታሪክ ቆጪም ተቆጪም የለውም። ታሪክ አገዛዝንም አፈሙዝንም አይፈራም። የጥቁር ታሪክ ባለቤቶች ግን ከታሪክ ይልቅ ጸያፍ ተግባራቸውን ይፈራሉ። ተግባራቸውን መምሰልና ሆኖ መገኘት አይሆንላቸውም። በአሪው ጫማ ውስጥ ቆመው መላእክት መሆናቸውን ይሰብካሉ። ጥላቻና እልቂት እየቀመሙ የሰላምና የፍቅር አማልክት ለመምሰል ይራኮታሉ። በስልጣን እብሪት ምድራዊ ህጎችን ሲጥሱ ከርሞ የእብሪት ጀንበራቸው ሲያሽቁለቁል ቤተ ክህነቶችን መጠጊያቸው ሲያደርጉ ይስተዋላሉ። የናዚ ወንጀለኞች ቀናቸው መምሸት ሲጀምር ብዙ አስገራሚ ነገሮችን ፈጽመዋል። መዳፎቻቸውን አቃጥለው የጣት አሻራቸውን አጥፍተዋል። የፊታቸውን ቆዳና ቅርጽ በሰርጀሪ ይለውጠዋል። በናዚ ወታደሮች ዩኒፎርም ተሽቀርቅሮ ሲንጎማልሉ እንዳልነበሩት ሁሉ የዲያቆን ጥምጣ ማስረው የካህን ሸበት ተጫምተው የቤተ ክህነት አገልጋይ ለመምሰል የሞከሩት ጥቂት አይደሉም። የካቶሊክ ቤተ ክርስቲያንን ተጠቅሞ የአይጥ መስመር ራት ላይን የሚባል ማምለጫ መስመር ዘርግተው ወደ ላቲን አሜሪካ የተሻገሩበት ሁኔታም ለዚህ ጥሩ ምሳሌ ነው። የሶቢቦሩ አውሬ የተባለው ጉስታቭ ዋግነር በስተ መጨረሻ ሳኦፖሎ ቤተክርስቲያን ውስጥ መያዙ ሌላ የግፈኞች የራስ ክህደት ሽሽት አይነተኛ መገለጫ ነው። የብልጽግና ሹመኞችም ገቢራቸውን ከሚያንጸባርቁ እውነቶች ሲሸሹ በተደጋጋሚ በትዝብት ተመልክተናል። እዚህ ጋር አንድ የታዘብነውን የቅርብ ጊዜ ክስተት በአብነት እንጥቀስ። ከሳምንት በፊት በአፍሪካ ሕብረት አዘጋጅነት የተከበረውን የቱትሲዎች እልቂት 31ኛ ዓመት መታሰቢያ በዓል ላይ ከተገኙት የብልጽግና ሹማምንት መካከል ፊልድ ማርሻል ብርሃኖ ጁላ አንዱ ናቸው። በዓሉ በዓለም አቀፍ ሚዲያዎች ሰፊ ሽፋን ያገኘ ቢሆንም የብልጽግና መገናኛ ብዙሃን የዝሆን ጆሮ ይስጠን ብለው ክቡርነታቸውና ክቡርታ በእፍኝ የሚያካፍሉትን የዱቄት ቋጠሮ ሲዘግቡ ውለዋል። በእርግጥ እልቂት የሚጠምቅ መሪ ባለበት እልቂትን ማውገዝ አብሮ አይሄድም። ምን ያለበት ዝላይ አይችልም ማለት እንዲህ ነው። የእብሪተኞች ጀንበር የኋላ ኋላ መጥለቁ አይቀርም። የእብሪት ጀንበሩ ማሽቆልቆሉን የተረዳው አዶልፍ ሂትለር መግቢያ ሲጠበው በገዛ እጁ ራሱን አጥፍቷል። ሶስት ሚሊዮን አይሁዶች ወደ ጋዝ ቻምበር ገብተው እንዲያልቁ በፍርሚያ ሲያጸድቅ የነበረው አዶልፍ ሄክማንም የፈጸመው ግፋ ሳዶት የፈጃቸው ነፍሶች ጣነሞት አርጀንቲና ድረስ ተከትሎት የአፈሰሰው ደም ጎርፍ ነው ከተሸሸገበት ጉሬ ጠራርጎት፣ የሦስት ሚሊዮን ነፍሶች እልቂት በፈረመበት እጆ ካቴና ገብቶለታል። ለ15 ዓመታት ከተሸሸገበት የቦኒስ አይረስ ጉራንጉር ቴላቪቭ ተወስዶ ሕግ ፊት ቆሞ ባንገቱ ገመድ ጠልቆለታል። እየስታፖ ቡድን አባላትም ከያሉበት እየተለቀሙ ለፍርድ ቀርበዋል። የፋሊሲውን ካቦጋን ፍጻሜ ብድር በምድር መሆኑን ታሪክ ምስክርነት ሰጥቷል። በአንድ መቶ ቀናት አንድ ሚሊዮን ነፍሶችን የቀጠፈው የኢንተርሃማዊ ዘመቻ ሃይባይ ሲያጣ ቱሲዎችን ለመታደግ ከኬንያ ጫካዎች የተንደረደረው የሽምቅ ተዋጊ ቡድንም ሩዋንዳ ሲደርስ የነካቡጋ ጀንበር አሽቆለቆለች። ካቡጋን ባለጠጋነቱ ልሸሽገው፣ ተሰሚነቱ መጠጊያ ሊሆነው አልቻለም። ስደት ምርጫው ሆነ። ከኮንጎ እስከ ስዊዘርላንድ፣ ከኬንያ እስከ ፓሪስ እየተችለኮለከ የተሸሸገባቸው ጉሬዎች ግን ሊታደጉት አልቻሉም። ከ26 ዓመታት በኋላ በ87 ዓመቱ በእጁ ካቴና ጠልቆለት ዓለም በቃኝ ወርዷል። በወቅቱ የሩዋንዳ የገዢ ፓርቲ ማዕከላዊ ኮሚቴ አባልና የኢንተራሃሞ ዘመቻ የወጣቱ ክንፍ ቀንደኛ ዘዋሪ የነበረው አህመድ ቦኒን ይዛም የእብሪት ጀንበር ሲመሽበት አህመድ ናፖሊዮን በሚል ስም ከእልቂት ያመለጠ የተውሴዎች ስደተኛ መሆኑን አስመዝግበው አሜሪካ ቢከትምም ከ31 ዓመታት ድብብቆሽ ህይወት በኋላ ተፈርዶበት ከአንድ ወር በፊት ኪጋሊ መግባቱ የጋዜጦችን የፊት ገጽ ያደመቀ የአንድ ሰሞን ዜና ሆኖ አልፏል። የአዶልፍ ሂትለርንና የሂንሪች ሙለርን ጎዳና ተከትሎ ሲያበቁ ኮሬ ነገኛ ያሉትን ነፍሰ ገዳይ ቡድን አቋቁመው የኦሮሞ ህዝብንና ሌሎች ኢትዮጵያኖችን በጅምላ ሲፈጁ ሰባት ክረምቶችን የተሻገሩት የብልጽግና ታዋንያን ግን ፍጻሜያቸው ገና አለየለትም። ንጉሱ የሚሰጡትን ትእዛዝ በማስፈጸም የኤክማንን ፈለግ የተከተለው ፊልድ ማርሻል ብርሃኑ ጁላም በናዚ ጌስታፖች ቅኝ የተሰለጠኑ ወታደሮቻቸውን አሰማርተው የአለቆቹን የመግደር ሱስ በማርካት ላይ ተጠምደዋል። የንጹሐንን ደም በማፍሰስ የሰከረው ሰራዊታቸው የአገዳደል አይነቶችን ለዓለም ማህበረሰብ በማስተዋወቅ ላይ በርትቷል። አስክሬን በአህያ ጭነው መንደር ለመንደር እየጎተቱ ለህዝብ ማስፈራሪያነት ወደ ማዋል ተሸጋግሯል። ከሂትለር በላይ በሥልጣኑ የገነነ ከናዚህ በላይ በገዳይ ቡድኑ የተማመናል ነበር። የኋላው ኋላ ግን ሁሉም በሰፈሩት ቁና መሰፈራቸው ታሪክ ያስተላለፈባቸው ብያኔ ሆኗል። የብልጽግና ጉዶችም እንደ ሂትለር በነፍሳቸው ላይ የሚፈርዱበት ቀን እስኪመጣ፣ እንደ ኤክማን ከሚሸሸጉበት ጉሬ የሚጎተቱበት ጀንበር እስኪፈነጥቅ፣ እንደ ፋሊሲውን ካቡጋና እንደ አህመድ ቦኝኝ ይዛ የጋዜጦች የፊት ገጽ ድምቀት የሚሆኑበት ቀን እስኪደርስ በስልጣን እብሪት የተሰክረው በኦሮሞ ህዝብና በሌሎቹ ህዝቦች ላይ የሚፈጽሙትን የእልቂት ወንጀል ይቀጥሉ ይሆናል። የሰው ልጅን ክቡር አስክሬን በአህያ ጭነው ማስፈራሪያ ከማድረግ ባሻገር ርቆ ይጓዙ ይሆናል። ይዋል ይደር እንጂ ህግ ፊት ቆመው ሂሳብ የሚያወራድሩበት ቀን መምጣቱ የጊዜ ጉዳይ ነው። የዛሬውን በዚህ ፈጽምን። ቸረን ሰንብት።